እረ ዛሬ ባለቃችን ነው፣ እንደደረስኩ ድባብ ጥላ አስገባለሁ። ሰዎቹ ጭር ባለው ሌሊት በሕዝብ ትራንስፖርት እየተጓዙ ነው። ጊዜው ወርሃ ክረምት ነውና የመብረቁ ድምፅ ሲያስተጋባ እጅጉኑ ከማስፈራቱም በላይ በመኪናው ላይ ሊያርፍ የቀረበ ይመስላል። ተሳፋሪው ሁሉ ሲንጫጫ የተመለከተው የባሱ ሹፌር መፍትሄ ይሆናል አለና እንዲህ አላቸው በመካከላቸው ደሃን የበደለ፣ እግዚአብሔርን የካደ፣ ኀጢአት የሠራ ዓመፀኛ ሰው አለ። ስለዚህ በአንድ ሰው ምክንያት ሁላችንም ከምንጠፋ ከመኪናው እየወረድ ከአጠገባችን ያለውን ታላቅ ግንድ እየነካን እንመለስ። ኀጢአተኛው ግንዱን ሲነካ መብረቅ ይመተዋል። በዚህ መንገድ በመካከላችን ያለውን ኀጢአተኛውን ማወቅና እሱን አስወጥተን መንገዳችንም በሰላም መቀጠል እንችላለን፣ አላቸውም ሰዎቹም በሐሳቡ ተስማሙና ተራ በተራ ከባሱ እየወረዱ ግንዱን እየነኩ ወደ መኪናው መመለስ ጀመሩ። አንደኛው ተሳፋሪ ግን ምንም ሳይናገር ባስ ውስጥ እንደ ተቀመጠ ነው። ይህን ጊዜ ግንዱን ነክተው የተመለሱት ሁሉም ኀጢአተኛው ይህ መሆን አለበት ብለው አግረመረሙ። ራሱ ነው ራሱ እሱ መሆን አለ ኃጢአተኛ ካልሆነ ሲታይ የሚያስታውቃል አጉረም ርሞም አልቀሩ ይህ ዝምተኛ ሰው ከባሱ ወርዶ ሄዶ ግንዱን ነክቶ እንዲመለስ አዘዙት። እሱም እሺ ብሎ ከመኪናው ወርዶ ግንዱ ወዳለበት መጓዝ ጀመረ። ነገር ግን ገና ግንዱ ጋር ሳይደርስ ይህ ኃይለኛና አስፈሪ መብረቅ በባሱ ላይ ወደቀና ሁሉም ሞቱ። ለካስ ቀድሞ መብረቁ በመኪናው ላይ አልወደቀው ይህ ደገሰው በመኪና ውስጥ ስለነበረ ነው። እግዚአብሔር እንዲደግፉን የሰጠንን መልካም ሰዎች ስንቶቻችን ባለማወቅ ገፋናቸው። ቅናት ክፋትና ተንኮል ዐይናችን እንዳያይ ጆሮአችን እንዳይሰማ፣ አንደበታችንም መልካም እንዳይናገር ይዘውብን በገፊነት መንፈስ መልካም ባልንጀሮቻችንን ያጣን ስንቶች ነን? ከክፉ ልንጠበቅባቸው የመጣልን መካሪ ከኀጢአት መንገድ የሚያርቀን አሳቢ እንዳንጠፋ የሚጠብቀን መካሪ ወዳጃችንን ከክፉዎች ጋር አብረን የገፋን ስንቶቻችን ነን። ምናልባትም ስለዚያ ሰው ጽድቅ ከመከራ ተጠብቀን ቆይተናል። ምናልባትም ይህ ሰው ከጎናችን ባይኖር መንገዳችን ቁልቁል መውረድ ዳግም ላይነሱም መውደቅ ነበር ይሆናል። እኛ ግን በአላዋቂነት መንፈስ ሽቅብ ወደ ላይ የጋለብን መልካም ወንድምና እህቶችን ገፍተናል። ልብ የሚያስበውን ቁላሊት የሚያጤ ሰውን የሚያውቅ እርሱ ልዑል እግዚአብሔር ብቻ ነው። ሊፍርድና ለእያንዳንዱ የሚገባውን ሊሰጥም ያለው እርሱ ብቻ። የእኛ እጅ መጠቋቆም፣ ኃጢአትና በደላችንን ሁሉ ከመጋረጃ ጀርባ ደብቀን ሌሎች ላይ ለመፍረድ መቸኮላችን ኋላ ላይ ጠልፎ የሚጥለው እኛ ነው ራሳችንን ነው። ቅዱስ ጳውሎስ ወደ ሮሜ ሰዎች በላከው መልእክቱ በምዕራፍ 8 ከቁጥር 33 እንዲህ ይላል፤ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮነንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው። ዳግመኛም አሉን ጠብቀን ትእዛዙን አክብረን ስንጓዝ ከክፎችና ከዓመፀኞች መዓት እግዚአብሔር እንደሚጠብቀን ይህ ታሪክ ያስተምረናል። በእርሱ ብቻ መታመን ሊያጠፉን በሚሹ በጠላቶቻችን ፊት ሞገስ የሚሆነን መሻገሪያችን ነውና ሞገሳችን፣ ክብራችን፣ መታመኛችን፣ መድኃኒታችን ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ከድንግል ማርያም ያለ አባት የተወለደ ስሙ ጥዑም መድኃኒት የሆነ አምላካችን ኢየሱስ ክርስቶስ የመዳናችን ተስፋ የመማጸኛችን ከተማ ስለ ሆነች ስሟ ተጠርቶ ስለማይጠገብ ስለ አዛኝቷ ስለ አማላጃችን ስለ እመ ብርሃን ወላዲታ አምላክ ብሎ ከጠላት ሁሉ ይሰውረን። በሰዎች ላይ አድሮ መንገድ ከሚያስተን ከዲያብሎስ ቀስት ያስመልጠን። ስለ ቅዱሳኑ፣ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ጨጌ ዮሐንስ፣ ስለ ቅዱስ ሚናስና ስለ ጻድቃኑ ሁሉ ብሎ በምሕረቱ ይጎብኘን። መዝሙር ዘጠና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ አለው፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃልና። በላባዎቹ ይጋረድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከባሃል። ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም። ባጠገብህ ሺ በቀኝህም አስር ሺ ይወድቃሉ፣ ወደ አንተ ግን አይቀርብም። በዐይኖችህ ብቻ ትመለከታለህ፣ የኃጥኣንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያህ አድርግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቆ ዘንድ መላእክቱን ስለ አንተ ያዛችኋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗአልና አድነዋለሁ፣ ስሜንም አውቋልና እጋርዷአለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ አድነዋለው፣ አከብረውም አከብረውማለሁ ረዥምን ዕድሜ አጠግቧለሁ፣ ማዳኔንም አሳየዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ አድነዋለው፣ አከብረውም አለው። ረዥምን እድሜ አጠግበዋለሁ ማዳኔንም አሳየዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ አድነዋለሁ፣ አከብረውም አለው። ረዥምን እድሜ አጠግበዋለሁ ማዳኔንም አሳየዋለሁ። ለተጨነቀች ነፍስ ረፍት ይሆናት ዘንድ ለወዳጆቹ ያጋሩ። ተዋሕዶ ዶክመንተሪ ዩቱብ ቻናላችንን ሰብስክራይብ በማድረግ መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን።